ስስ ብሎ ዝም እውነቴ ነው ምላችሁ፣ በቃ ልክ እንደ እናት ልክ በስስት የሚያዩአቸው ሁለት ልጆች አየሁኝ ዛሬ ሲስሟቸው፣ እንደዚህ ቅፍ አድርገው ልክ እንደ እናት የሌባሮች። ለማንኛውም አብርሽ እንግዲህ ዛሬ ሲናገር ሰምታችኋል እሱ ምን እያለ ነበረ አፍሪካ ሀገሮችን ጨርሰን ገና ብዙ ሀገርን እንሄዳለን ከማጋ ከእናንተ ጋር ብሎ እርፍ እና ካልሰማችሁ ብዬ ነው የምነግራችሁ በነገራችሁ ላይ አዋጅ ላልሰማ አሰሙ እናንተም እሺ ማለት ከዱባይ ከተመለሱ በኋላ ብዙ ሀገራቶች እንደሚሄዱና አፍሪካ ሀገራቶች ሲጨርሱ ሌላ ሀገርም እንደሚሄዱ ያው አዋጅ እኔ የሰማሁትን እያሰማሁ ነው ስለዚህ እናንተም ላልሰማ አሰሙ ማለት ነው ሰላም ሰላም ውድ ቤተሰቦች እንዴት ዋላችሁ? ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሸር ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። ና አብረሽና ሩታም ያው ፋዝነጥ ብለው መጥተዋል። ባይዘዌ የለበሳችው ልብስ ከብዶታል እያለ ነበረ ካባው ማለት ነው እና አው በቃ ምንም እንዳትሉኝ ሰምታችኋል? እሺ አዎ፣ ምንም እንዳትሉኝ እና ለማንኛውም ውድ ቤተሰቦቼ እውነት ለመናገር በጣም ደስ የሚል ፕሮግራም ነበረ። በመቀጠል ደግሞ አብርሽ ቀብራራው ደግሞ ያው ለሚስቱ ልብስ ስፈልግ ነው የዋልኩኝ አላገኘሁም ነበር አለ ማለት ነው። በቃ ባል ማለት እንዲህ ነው፣ ለሚስቱ ተጨንቆ ተጠቦ የሚያመጣ ማለት ነው እና ጀግና ጎበዝ የምንኮራበት ለዚህ ነው አባቴ። በነገራችን ላይ ደግሞ አብርሽ ማለት ነው እየሄድክ እየሄድክ ጣል ለምታደርጋት ነገር ትመቸኛለች፣ ደስ ይለኛል ማለት ነው። ስለዚህ እድሜህን ረጅም ያደርግልንና እድሜ ዘላለምህን እንደዚህ ኑርልን ማለት ነው። እንደዚህ ተጥሎ የማይወድቅ ልጅ፣ ተጠልፎ የማይወድቅ ልጅ፣ ተሰድቦ የማይወድቅ ወደኋላ የማይል ልጅ ያየው ዘንድሮ ማለት ነው። እውነቴ ነው የምላችሁ። በምንም ነገር ወደኋላ የጀመረውን ነገር ግብ ለማድረስ የሚጣጣር ሰዋለን። እንዲህ በአሁን ሰዓት ለምሳሌ የሆነ ሰኩል ያበላሽባቸው ይነሳል፣ ይበላሻል። ባጭሩ እሱ ግን ወይኔ በላቸው፣ እኔን መሱ ባደረገኝ እናንተ ባደረገኝ ሁለታችሁ ባልና ሚስት። እውነቴ ነው የምላችሁ፣ እኔ በሩታ ቦታ ብሆን እስካሁን አብሮሽ ፈትቼው ነበረ። እኔ እውነቴ ነው የምላችሁ። ስለዚህ የማይሰጡ ጀግኖች ናቸው። በነገራችን ላይ ለእኔ የኢትዮጵያ ሰርግ አሁን ኢትዮጵያ ባይሰረግስ፣ ጋይስ ባይሰረግስ፣ እኔ የማፈልገዋለው እኔ የቀልዴ ነው ባይሰረግስ የሚለው ዝም ብሎ ይህንን ለማስተያየት እንጂ ባይሰረግስ የሚለው ነገር ባይሰረግ፣ አንፋታቸውም እንተላለቃለን። እንደውም ከእኔ ነኝ ነገር የምጀምረው በመጀመሪያ እና ኢትዮጵያ በነገራችን ላይ ያለ ግህን ባይሰረግስ እኔ ለእናንተ ነው የምለው ባይሰረግስ። ሰርግ ተደረገ ሰሞኑ፣ ቀጥሎ ደግሞ እዚ ዱባይ ላይ መርስ ተደረገ ድጋሚ ማለት ነው። እና አስባችሁታል ስንትና ስንት ወጪ አውጥተው ማለት ነው። ጋይስ አሁን ኢትዮጵያ ባይሰረግ ምን ችግር አለው ነው የእኔ ጥያቄ። እኔ አልስማማባትም በነገራችን ላይ እና ለእናንተ ነው የምላችሁ። እኔ ለነገር ነው የምናገረው እንጂ ጋይስ እኔማ እኔ አብርሽም ታቀናለ ደግሞ የምንጠብቀው እሱ ነው። ሰርግ ነው በነገራችን ላይ አላሰብንበትም፣ ያው ከዚህ በኋላ ነው የሚታሰብበት ብለዋል ማለት ነው። ሲቀጥል ደግሞ ይሄ ያለ ነው። የለም የሚባል ነገር የለም። የምር አለ፣ ሰርግማ አለ ኢትዮጵያ። እሺ፣ ይሄ ውሸት እንዳይመስላችሁ እና የውሸት ሰርግ ምናምን። ሲቀጥል ደግሞ እንትና ማለት ነው፣ ማናት ስሙ አምጡልኝ እናንተ፣ ይቺ ማናት? ቲጂ ናት ቲጂ ኧረ፣ አይደለችም ዛፍ ዛፍ ስሟ ግን ቲጂ ነው። ግን ዛፍ የምትባልዋ ማለት ነው። አባቱን ቀዳዳ ነው ምናምን ብላ የኮመተች ኮሜት ተቀርጾ ተልኮልኛል በውስጥ መስመር። እና አንቺ ሮቶ ማለት ነው ምና እናንቺ አሁን ሱዳን ቁጭ ብለሽ ባህል አግብተሽ ወልደሽ ኢትዮጵያ ገብተሽ አሁን የሰውን አባት ትሳደብ ያለሽ? ቱ ምድረ ወይኔ ወይኔ ወይኔ። ጋይስ፣ እኔ አሁን ጮኬ ልናገር ሰው አለብኝ፣ እንግዳ አለ ቤታችን ማለት ነውና በዛ በዛ ነው ድምፅ ኔ ቀነስኩኝና፣ ያው አባቱም ቀዳዳ ነው፣ ውሸታሞች ናቸው ጠቅላላ እናት ምናምንም እያለች ነበረ፣ ያው ኮሜንቷም ማለት ነው እና እት እስኪ እናትነሽ እስኪ የልጅ እናት ነሽ አታፍሪም? እንዴት ትንሽ ማለት እንደዚ ሰውነ አባት ከፍ ዝቅ የምታደርጊ ቀደድ ያደርግሽና ጂ ቀዳዳ እንጂ ቁጭ ብለሽ የለም። ባለፈው ስትቀጅ አልነበረም እንዴ? በሀይሚና በብሩኬ ያልሆነውን ሆነ የሆነውኑ አልሆነ ስቲ ስታሽቃ ብጭ የውሸት ጥግ። እኛ እኮ ማጋለጥ አቅቶን ማጋለጥ አቅቶን አልነበረም አሁን እና በጣም እየዋሻች ተመልካች እየሸወደች ነበረ። በሪከርድ ይሄ በውሸት ሪከርድ ምናምን እያመጣች ከወንዶች ጋር እየተቀባበለች ና ሁላቸውም ውሸት አምናቸው አባቱም ቀዳዳ ነው አለች ማለት ነው። እናንተ አላችሁ በውሸት ሪከርድ አደርጋችሁ ከወንድ ጋር ተደዋውላችሁ የምትፖስጡ ህዝብን ያጃጃላችሁ ጅሎች ማለት ነው። እኔ ሁነን ለመናገር ጋሽዬ እንዲነካ አልፈልግም። ሲቀጥል ደግሞ የሩታ እናትም እንድትነካ አልፈልግም። እና ለዛ ለዛ ነው የምናደደው። አደደው እንጂ ለሌላ ነገር አይደለም። ለነገሩ እናንተ አሳዳጊ የበደላችሁ ነው። እጭ ከእናንተ ጋር ጭቅጭቅ እና ለማንኛውም፣ ካልሰማችሁ ያው አሰሙልን። አብርሽና ሩታ ገና ሌላም ሀገር ሊሄዱ ነው። ይሄን ብቻ አይደለም፣ ምናልባት ሰሞኑን ያው ዱባይ መተው ቀለበት አሰሩ። ከዛ አልፎ ተርፎ ደግሞ ምንድነው መልስ ተጠሩ። አቤት እንዴት እንዳማረባት ሩታ! የራሱ አብርሽ ደግሞ አላማረብኝም እያለ ይያለ ነበር። አራምሮብሃል

ያምራምሮባቸዋል ሁለታቸውም ነው ያማራባቸው። እንዴት ድምቅ እንዳደረጋቸው ማለት ነው። ትንሽ ዳኒ ዳኒ ዳኒ ሲጨፍር ነበር። በዛ ላይ ደግሞ ልክ መርከቡ ላይ ሲወጡ ጋይሱ ዳኒ እና ጸጌ ከኋላ ተያይዘው ከብርሽ ነገር ተጀርባ ጎደድ ያሉ እያሉ ነበረ። እና የጸጌ የዳኒሻ ፋሚሊዎች ማለት ነው አልተጣሉም። እውነቴ ነው ምላቸው። እነሱ ያው ስራ ነው እየተሰራ ያለው። ገና ብርሽም ያቃል በዚህ አጋጣሚ እና ስለዚህ ስራ እየተሰከሰ ነው ላቸው ለገና ቀጥሎ የሚሄዱበት ሊሄዱበት የሚችላል አይታወቅም። ስለዚህ ዳያኒ እንደዚህ ጸጌ እንደዚህ አትባባሉ፣ አትጣሉ። አሁን እኛ ሁለቱ ሲጣሉ እኮ አብርሽ ና ሩታ እውነት ለመናገር እኔ አንድ ቀን እከሌ እንደዚህ እከሌ እንደዚህ ያደረገ ብዬ አላቅም። አብርሽ እንደዚህ በደለ፣ ሩታ እንደዚህ በደለች አደረገች እኔ አለልም፣ አልናገርም። ምክንያቱም እኔ ውስጥ ሚስጥሩ ስለማውቅ ማለት ነው። እንዴ ምን አመጣብኝ እኔ ከአንዱ ከአንዱ የምቀያየምበት። አብርሽ ስነካ ከአብርሽ ፋሚሊ ቃ እጣላለሁ፣ ሩታ ስነካ ከሩታ ፋሚሊ። ምን አመጣብኝ እኔ እኔ ዝም ብዬ በመሀል ሆኜ የተሰማኝን ስሜት መናገር እንጂ እኔ አላላ እንትን አይደለም፣ አላወራም። ከዚህ በኋላ ራሱ እያወቅኩኝም አልናገርም። እውነቴ ነው ምላችሁ ነው። አሁን ዳኔና ጸጌም እንደዛ ናቸው ለማለት ነው። ሰምታችኋል። በእኛ ልጆች አላችሁ። በነገራችን ላይ አብረሽ እንዳደረገ እናንተ ውዴን ስራ ሲሰድበናል አትሉም። እኔ በነገራችን ላይ ስድብ ስድብ እፈራለሁ። እና ስድብን መፍራት ብቻ ሳይሆን ውስጥ ሚስጥሩ እየታወቀ ስከሳ ይደብራል የምር አብርሽ ራሱ የሆነ ነገር ቢያጠፋን ያለ አደሳደሙ ምክንያቱም የሚያጠፋው ለቢ ለቪዲዮ ስለሆነ የሚያጠፋው ለቪዲዮ ነው ማለት ነው። ሩታ ራሱ ብታጠፋ የምታጠፋው ለቪዲዮ ነው። ሰምታችኋላ? አላ ከዛሬ በኋላ እወቁ እያንዳንዳችሁ። አብርሽ ሩታ በደላት፣ ሩታ አብርሽ በደለችው ቢባል ነገር አማርኛ የለም፣ አምናችሁ ተቀበሉ ማለት ነው እና ያው ከጋቦም ይጀምራሉ ይጀምራሉ ብዬ አስባለሁ። የእነሱ እንትን እኮ ማለቂያ የለውም ጋይስ፣ የምር ማለቂያ የለውም። እና ጀምሩ፣ ያወጣችሁን ወጪ መልሱ። ያው ለአንድ ወር ለአንድ አብረሽ ባለፈው ሶስት ሳምንት ብለህ ነበረ እና ለካ ለአንድ ወር ነው ድጋሜ ያደረጋችሁት። ጎበጾች እናስጨምራለን ብለው ነበረ፣ በነገራችን ላይ እና ጦሩ ነው። ለማንኛውም ዛሬ የተፖሰተው ፎቶ ላይ እንግዲህ ብዙዎቻችሁ እንዴ የመልሱ ቪዲዮ አይለቀቅም ወይ ይሄ ኢትዮጵያ ነው እያላችሁ ነበረ። ያው የመልሱ ቪዲዮ እንደሚለቀቅ እኮ ነግሮናል፣ በውስጡ መስመሩ ማለት ነው እና አንተ ይሄንን የኢትዮጵያው ቪዲዮ ነው እንደምንለቀቀው ። ትናንት ነው ልቅቅ ተባለ። ከዛ በኋላ አይ እኛ የምንለቀው ይሄ ፎቶ ዝም ብላ ለቀቅ ነው እንጂ የመልሱ ቪዲዮ ነው የምንለቅላችሁ። ለቀቅላችሁ እኮ ብለዋል እላችኋለሁ። ውድ ቤተሰቦች የጠይቃችሁ የጠየቃችሁ የነበራችሁ ኮሜንት ስር እኔ በሄድኩበት ሄዳላችሁ አለ፣ ተከትላችሁኝ አንዳንድ ልጆች ማለት ነው። እኔ ነገ የምወቀጠውን ሰው አለ እናንተ ላይክ አድርጉኝ ነው ነው ብላችሁ እኔ ዛፍ አልፋታትም፣ አልፋታሽ ማንቺ ሴትዮ ማለት ሞቼሻለሁ፣ ደናውኑልኝ